መውጫ ቦታዎችን እናገኛለን። እስካሁን እየተነጋገርን ያለነው በምላስ የሚወጡ ፊደላቶችን በተመለከተ ነው። በምላስ አስር መውጫ ቦታዎች እንደሚገኙ ተነጋግረናል ከአሁን በፊት። ከነዚህ ከአስሩ መውጫ ቦታዎች አምስቱ መውጫ ቦታዎችን አይተናል። የምላስ ዋና ዋና የሚባሉ ክፍሎች አሉ። እነሱም አክሶ ሊሳን፣ ወሰጠ ሊሳን፣ ሐፈቱ ሊሳን እና ጠረፈ ሊሳን የምላስ ሩቁ የምላስ ክፍል ሩቁ የምላስ ክፍል መካከለኛ የምላስ ክፍል የምላስ ጎና ጎን ክፍል እና የምላስ ጫፉ ክፍል እነዚህ አራቱ የምላስ ክፍሎች ናቸው። በነዚህ በምላስ በአራቱ ክፍሎች ማለት ነው አስሩን መውጫ ቦታዎች ተጠቃሉ እናገኛለን። በነኝ በአስሩ መውጫ ቦታዎች ደግሞ አስራ ስምንት ፊደላቶች ይወጣሉ ተባብለናል። ኢንሻአላህ የዛሬው ትምህርታችን የሚሆነው ጠረፈ ሊሳነን በተመለከተ ነው። ጠረፈ ሊሳነን የምላስ ጫፍ ክፍል በተመለከተ ነው። በፊት ያሉትን ለአፍ ሩቅ የሆነ የምላስ ክፍል በተመለከተ መካከሉን የምላስ ክፍል በተመለከተ እና የምላስ ጎና ጎን ክፍል በተመለከተ ከአሁን በፊት ሰፋ ባለመልኩ አይተናል ማለት ነው። እንሻላ የዛሬው ደግሞ በጠረፈ ሊሳን በተመለከተ ነው። እንግዲህ የመጀመሪያው የኑን መውጫ ነው። የኑን መውጫ እዚህ ላይ እንደምትመለከቱት ኑን የምራሳችን ጫፍ ማለት ነው። የምታዩት የምራስ ጫፍ ከላይኛው ይህ ጥርሳችን ነው። እሱ መባቂያው ጋራ አብሮ በመጣመር የሚፈጠር ድምፅ ነው። ኑን ስንል ማለት ነው ኑን ስንል ራሳችን ጫፍ ከጥርሳችን መባቂያ ጋር ብቻ በቂ አይደለም። የግደታ ጉና ጋር የምትመለከቱት ጉና ይህን አካባቢ ማለት ነው። ጉና በዜማ የሚወጣ ነው። ኑን ስንል ኑን በአፍንጫችን የሚወጣ ድምፅ አለ ማለት ነው። ስለዚህ እሱ ጋር አብሮ በመጣመር ነው ሁለቱም ማለት ነው የሚወጣው ማለት ነው። ስለዚህ የኑን መውጫ ይህንን ይመስላል ማለት ነው። ጀዛኩሙላሁ ኼር። ሁለተኛው መውጫ ቦታ የራ መውጫ ነው። ሁለተኛው የራ መውጫ ቦታ ነው። የራ መውጫ እንደተነጋገር ነው የምላሳችን ጫፍ ጀርባ ማለት ነው። ከላይኛው የፊት ለፊት ጥርሳችን መባቀያ ጋራ ነው የሚወጣው። እዚ ላይ እንደምትመለከቱት የምላሳችን ጫፍ ጀርባ አለ። ይህ አካባቢ ጀርባ ይባላል። ከዚያም ጥርሳችን ይህ አካባቢ አለ። ከሱ መባቀያ ጋራ አብረን ስናጣምረው ራ የሚል ድምጽ ነው የሚሰጠን። በጣም ትናንል አናጣጣብቀ ዝም አንልም ራ ብቻ ነው ራ ትንሽ ነካርጎት እንዲም የማይደርስበትም አጋጣሚ አለ ማለት ነው። እዚህ ላይ የበለጠ ግልጽ ይሆንላቸዋል። እዚህ ላይ እንደምትመለከቱት ክፍተት ያለው የምራሳችን ጫፍ ጀርባ የሚባለው ይህን ነው። የአካባቢ ጀርባው ክፍል ነው የአካባቢ ጀርባው ነው። ይሄነ ግን ጀርባው አይደለም የሚሹፍ ይሄነ አካባቢ። እዚህ ላይ ግን ይህ ጀርባው ክፍል ከላይኛ ፊት ለፊት ጥርሳችን አለ አይደለ ውስተኛው መባቀያው ጋራ አብረን ሳና በጣም አናቀራርበውም፣ ማለትም በጣም አናጣምረውም ነገር ግን የተወሰነ ክፍተት አድርገን ያው በመባቂያው ጋር አብሮ ነው የሚወጣው፣ ማለት ነው። የምላሳችን ጫፍ ጀርባ ከላይኛው የፊት ለፊት ጥርሳችን መባቂያ ጋር ሆኖ ነው እንሻላ፣ የተወሰነ ሙሉ በሙሉ አናገናኘውም፣ የተወሰነ ክፍት አድርገን ነው የምንቀራው፣ ማለት ነው። ራ ስንል በዚህ መልኩ ነው። አንዳንድ ጊዜ ራ ራ በዚህ መልኩ ነው አስዶ የሚወጣው ማለት ነው። ይህ ሁለተኛው መውጫ ቦታ ነው። አንደኛ የኑን መውጫ፣ ሁለተኛ የራ መውጫ ማለት ነው። ሶስተኛው እነይ ሶስተኛው ሶስተኛው የጣ የዳል እና የታ መውጫ ነው። የጣ የዳልና የታ መውጫ እነኚህ ሶስት ፊደላቶች ጣ ዳል የሚወጡት በምላሳችን ጫፍ ከላይኛው የፊት ለፊት ጥርሳችን መባቂያ ጋራ እንደሚወጣ የተነጋገኑ። እዚ ላይ ጦረፉ ሊሳን ማ ሱር ሰናያ ይላል። ላይ ምንድነ ይህን ይላኛው የምላሳችን ጫፍ ከላይኛው የፊትለፊት ጥርሳችን መባቂያ ጋራ የሚወጣ ነው ነው የሚለው እንደገና ደግሞ ሁለተኛው ደግሞ የምላሳችን ጫፍ ጀርባ ከላይኛው ሁለት የፊት ጥርሶች መባቂያ አገር አብሮ የሚወጣ ነው የሚለው። እኔ ያዘጋጅሁት ማለት ነው። ዞሮ ዞሮ ሁለቱም ያው ነው። ጧ ስንል ማለት ነው። ጧ ስንል የምላሳችን ጫፍ አለ ጀርባው ማለት ነው። ከላይኛው የፊትለፊት ጥርሳችን መባቂያ ጋራ አብሮ በመጣመር የሚፈጠር ነው። ጦ ስንል ያወፈር ይላል። ይሄን ሌላው ዳል ስንል ደግሞ ዳል እዚህ ላይ ዳል የምላሳችን ጫፍ ጀርባ አለ። ከሱ የምላሳችን ጫፍ ጀርባ ከላይኛው የፊትለፊት ጥርሳችን የፊትለፊት ጥርሳችን መባቂያ ጋራ አብሮ በመጣመር ነው የሚፈጠረው። ታንም እንደዚሁ ማለት ነው። እነዚህ ሶስቱ ፊደላቶች የሚወጡት በምላሳችን ጫፍ ጀርባ ከላይኛው የፊትለፊት ሁለት ጥርሶች ማለት ነው በእነሱ መባቂያ ጋራ አብሮ በመጣመር ነው የሚ

የምላሳችን ጫፍ ከላይኛው የፊት ለፊት ጥርሳችን አለ አይደል? ላይኛው ከነሱ መባቀያ ጋራ ነው የሚወጣው ሚል ማለ ዞሮኛ በሁለቱም መያዝ እንችላለን። ጀዛኩሙ ሎ ኸይረን ይሄንን ምሳሌ ያጣ የዳልና የታይ ሶስተኛው መውጫ ቦታ ማለት ነው። ሌላው አራተኛው መውጫ ቦታ የሷድ የሲንና የዛይ መውጫ ቦታ ነው። ሷድ ሲንና ዛይ፣ ሷድ የምትወጣው ሷድ ሲንና ዛ ማለት ነው። የምላሳችን ጫፍ በላይኛውና በታችኛው የፊት ለፊት ጥርሳችን መካከል በመሆን ነው። የምላሳችን ጫፍ በሁለቱ በላይኛው እና በታችኛው እዚህ ላይ እንደምትመለከቱት ይህ ምላስ አለ፣ ላይኛውና ታችኛው ጥርሳችን አለ። በሱ መካከል ግን ወዴታችኛው ያዘነበረ ሆኖ ነው። ሹፍ፣ እዚህ ላይ እንደምታዩት የምላሳችን ጫፍ ወዴታችኛው የፊት ለፊት ጥርሳችን ምን ያለ ነው? የቀረበ ሆኖ ያዘነበረ ሆኖ ነው። ነገር ግን በሁለቱ መካከል ነው የሚወጣው። ግልጽ ነው። ሷድ በዚህ መልኩ ነው የሚወጣው። ሲንንም በተመለከተን ሲንና ዛይ ሲወጣ የምላሳችን ጫፍ ከሁለቱ ማለትም ከዳኛውና ከታችኛው የፊት ለፊት ጥርሳችን መካከል ጋ ነው አብሮ የሚወጣው። ነገር ግን ወደ ታችኛው የፊት ለፊት ጥርስ ቀረብ ያለ ሆኖ ወይም ዝቅ ያለ ሆኖ ነው የሚወጣ ማለት ነው። እንግዲህ ሷድ፣ ሲንና ዛይ በዚህ መልኩ ነው። ሷድን ስናነብ በመሰረቱ ባህል ወፈር ያለ ስለሆነ ሷ በዚህ መልኩ ነው ወፈር አድርገን የምንቀረው። ሲንንና ዛይን በተመለከተ ግን ቀጠን ያሉ ናቸው። ሲን እንደዚሁም ዛይ በዚህ መልኩ ልናወጣቸው ይገባል ማለት ነው። ይህ አራተኛው የምላስ ጫፍ መውጫ ቦታ ነው። እንሻል በምላስ ጫፍ የሚገኘው አራተኛው መውጫ ቦታ ነው። አምስተኛ መውጫ ቦታ የቫ የዘል ና የሳ መውጫ ነው። ቫ፣ ዘል፣ ና ሳ የሚወጡት የምላሳችን ጫፍ እዚህ ላይ እንደምትመለከቱ የምላስ ጫፍ አለ ከላይ የፊት ለፊት ጥርሳችን ጫፍ ጋራ አብሮ በመጣምር ነው ሹፉ እዚህ ላይ የምላሳችን ጫፍ አለ ከላይኛው የፊት ለፊት ጥርስ ጫፍ ጋራ አብረን አጣም ስናጣምረው ሎ ይላል ሎ በዚህ መልኩ ዘል እና ሰን በተመለከተም በተመለከተ እንደዚሁ ዘል እና ሰ ምንድን ነው ይሄ የምላሳችን ጫፍ የምላሳችን ጫፍ አለ ቅርታ ከላይኛው የፊት ለፊት ጥርስ ጫፍ ጋራ አብሮ በመጣመር ነው እዚህም ላይ ዘል እዚህ ላይ ሁለቱ ነጣጥ ላይ ያመጣው ይሄኛው የሚወፈር ፊደል ስለሆነ ነው። እነዚህ ሁለቱ ደግሞ የሚቀጥኑ ፊደል ስለሆኑ ነው። ኢንሻአላህ ወደፊት ፊት እናያለን ስንል ዋ በዚህ መልኩ ወፈር አድርገን ነው። በመሰረቱ ባህል ወፍራም ስለሆነ ነው ዋ ብሎ ያመጣው። ሌላው ዘል እንደዚሁም ፈ፣ እነዚህ ሶስቱ ፊደላቶች ማለት ነው በምላሳችን ጫፍ ከላይኛው የፊት ለፊት ጥርሳችን ጫፍ ጋራ አብረን በመጣመር የሚወጣ ነው ማለት ነው። እንግዲህ እነዚህ አምስቱን መውጫ ቦታዎችን ያየ ነው። አምስቱን ማለት ነው በጦረፈ ሊሳን የሚገኙ አምስቱን መውጫ ቦታዎች ናቸው። አጠቃላይ አስራ አንድ ፊደላቶች ይሆናሉ። እንያቸው ኢንሻላህ አስራ አንዱን ፊደላቶች አንደኛ የኑን መውጫ ብያለሁ። ኑን አንድ መውጫ አንድ ፊደል አንድ መውጫ። ሁለተኛ ራ፣ ሶስተኛ ሶስተኛ ሶስተኛ ጦ ዳልና ተ አጠቃላይ አምስት ፊደል ሆኑ። ከዚያም ሶድ ሲንና ዛይ ስምንት ፊደላቶች። ከዚያም ሎ ዘልናተ አጠቃላይ 11 ፊደል በአምስቱ መውጫ ቦታዎች ይገኛሉ ማለት ነው። ኢንሻአላ በዚህ መልኩ በምላስ ጫፍ የሚወጡ ፊደላቶችን በዚህ መልኩ ይህንን ይመስላሉ ፊደላቶቹ። ኢንሻአላ ያላችሁን ጥያቄ መጠየቅ ትችላላችሁ። ጀዛኩም ላሁ ኸይረን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።